ሰላም እንዴት አላችሁ የተከበራችሁ አድማጮቻችን፣ እንዴት ሰምነበታችሁ የታጠላችሁ ምትገኙ ታራ 3 ባራዳ ኤፍ ኤም 95 ነጥብ አንድ ነው። የእንግሊዝ ፕሪምየር ሊግ አስረኛ ሳምንት ከጥቂት ደቂቃዎች በፊት ተጠናቋል። አርሰናል አሁንም ግስጋሴውን አጠናክሮ ቀጥሏል። ሌላ ክሊንሺት፣ ሰባተኛ ተከታታይ ክሊንሺት። ኖቬምበር ላይ ኦክቶበር ላይ በስድስት ጨዋታዎች ጎል አልተቆጠረበትም፣ አስራ ሁለት ጎሎችን አስቆጥሯል። አሁን ደግሞ ኖቬምበር አንድ ነው ያንን ተከትሎ በዛው የቀጠለ ክፍል ሁለት ይመስላል። በሊጉ ደረጃ ሰንጠረዥ ሀያ አምስት ነጥብ ይዞ እየመራ ነው የሚገኘው። ዘንድሮ ሻምፒዮንነት ካልሆነ እንደ ውድቀት የሚታይ ውድድር ዘመን ነው። በርሊን ከሜዳ ውጪ በተርፍ ሙር ሁለት ለባዶ በሆነ ውጤት አሸንፏል። የቆመ ኳስ አሁንም በድጋሚ በአርሰናል በኩል እጅግ በጣም ውጤታማ ሆኗል። ቪክቶሪያ ኬሬሽ በፕሪምየር ሊጉ አራተኛ የሊግ ጎሉን አስቆጥሯል። ከዛ ውጪ ሌላኛው ተጫዋች ዴክላር ራይስ ከመስመር የተሻገረውን ኳስ በጭንቅላት ገጭቶ ወደ ጎልነት ቀይሯል። ሁለተኛውን ጎል ያሻማው ለሁለተኛው ጎል መቆጠር ምክንያት የሆነው ሊያንድሮ ትሮሳር ነው። አርሰናል የመጀመሪያውን ጎል አስቆጠረ። ከዛ በኋላ ሁለተኛውን ጎል ጨዋታውን ኮንትሮል ካደረገ በኋላ በማግባት የበለጠ ሁለተኛው አጋማሽ ላይ ያለ ኳስ ጨዋታ መቆጣጠር አልፎ አልፎ የማጥቃት እንቅስቃሴ ነው። ከኳስ ጋር እንዴት መሆን እንዳለበት ከኳስ ውጪ እንዴት መሆን እንዳለበት በሚገባ ጠንቅቆ የሚያውቅ ቡድን ነው። ያንን ተከትሎ እንግዲህ ፎርሙላውን ያገኘ ይመስላል ቢልሻ፣ አርሰናል ተፈላጊውን ሶስት ነጥብ ወደ ካዝኖ አስገብቶ ነጥቡን ወደ ሀያ አምስት አሳድጎ ከሀያ ሁለት ዓመት በኋላ የፕሪሚየር ሊጉን ዋንጫ ለማንሳት እየተንደረደረ ያለ ይመስላል። ያ ማርክ፣ ከሜዳው ውጪ አርሰናል ሌላ ሶስት ነጥብ ማሳካት ችሏል፣ በተለመደው ፐርፎርማንስ ጎሎች አስቆጥሮ ተቃራኒ ቡድን ምንም አይነት ኦን ታርጌት ሙከራ በዘጠና ደቂቃ ሳያደርግበት አርሰናል ጨዋታውን ማሸነፍ ችሏል። ማርክ ይሄ በጣም እጅግ በጣም ድንቅ የሚባል ስኬት ነው። ባለፈው ሳምንት እንግዲህ በክሪስታል ፓላስ ብዙ በተጠበቀው ጨዋታ አንድ ኦን ታርጌት ሙከራ ብቻ ነው የተደረገበት። ማርክ አጠቃላይ አርሰናል በመቶ ሰማንያ ደቂቃ ጭማሪ ሰዓት ሳይጨምር በፕሪሜር ሊግ ባደረጋቸው ሁለት ጨዋታዎች አንድ ስኬታማ ሙከራ ብቻ ነው የተደረገበት። ምናልባት ሳምንት ስላለፈው ይሁን አሊያም ሙከራው ደካማ ስለነበረ እርግጠኛ መሆን ባልችልም የክርስቲያን ፓላስን ኦን ታርጌት ሙከራም ቁጥር ላይ ካልተመለከትኩት ላስታውሰው አልችልም ማርክ። ምን አይነት ጠንካራ መከላከል የሚተገብር ቡድን በማይክል አርቴታ እንደተገነባ ጥሩ ማሳያ ይመስለኛል ማርክ። በሊጉ ያሉ ግብ ጠባቂዎች ዳዊድ ራያን መሆን የሚመኙበት አይነት ተከታታይ ሳምንት ነው አርሰናል ያሳለፈው። እድሎች የማይፈጠሩበት ጎል የማይቆጠርበት ሳይሆን የጎል እድል የማይፈጠርበት መከላከል፣ የተዋሃደ መከላከል የሚተገብር ጎሎች የሚያስቆጥር ጨዋታን እንደ አስፈላጊነቱ ማይክል አርቴታ እምነት ባደረገው መንገድ ጨዋታን ማኔጅ ማድረግ ኮንትሮል ማድረግ የሚችል ቡድን እንደሆነ ዛሬም ቀጥሏል። ማርክ በአርሰናል በኩል ይሄ ጥንካሬው የመጀመሪያ አጋማሽ ሁለት ጎሎች ማስቆጠር ቻለ። በቪክቶር የኮሬጅና በዴክላን ራይስ አማካኝነት ሁለት ጎሎች አስቆጠረ። አንደኛው በቆመ ኳስ በአርሰናል ዋነኛ የማጥቃት ጥንካሬ የተቆጠረ ጎል ነው። ለዚህ ጎል መቆጠር ጋብርኤል ማጋሊሽ ሌላ አሲስት ሌላ አሲስት አድርገዋል። ማርክ የመጀመሪያውን ኳስ ያገኘ እሱ ነው። ቪክቶር የኮሬጅ ጨዋታው አስራ አራተኛው ደቂቃ ላይ ወደ ጎልነት ኳሱን ቢቀይርም ዴክላን ራይስ በክፍት ጨዋታ ማርክ አደገኛ ሩጫ ነበረው በስድስት ቁጥር ነው ዛሬ ማይክል አርቴታ የተጠቀመው፣ አራት ሁለት ሶስት አንድ ከዚሁ መንዲ ጋር ከሳጥን ሳጥን የመሮጥ ኳሊቲውን በተደጋጋሚ ጊዜ የዴክላን ራይስ ነይን ኳሊቲ በተደጋጋሚ ጊዜ ስናነሳ ነበር። ኳሱን ከመስመር ወደ ሌላኛው ከቀይ መስመር ወደ ሌላኛው መስመር ወደ ግራ መስመር እንቅስቃሴውን ሺፍት ያደረገው ቪክቶሪ ከረጅ ነው። ማርክ ድንቅ ኳስ ነው ለሌሃንድሮ ትሮሳርድ ያቀበለው። ይሄ ሲከናወን የዴክላን ራይስን ፖዚሽን ብትመለከተው ጎሉን ለማስቆጠር ምቹ ያልሆነ ቦታ ላይ ምናልባት በዚህ አድቫንስድ እንቅስቃሴ በዚህ ተስፋ ሰጪ ማጥቃት ጎሉን ለማስቆጠር ምቹ ቦታ ያልነበረው ዴክላን ራይስ ነበረ ማለት ለዚህ እንቅስቃሴ ይሩቅ ነበር። ግን ኳሱ ልክ ከቀኝ የሜዳ ክፍል ቪክቶሪ ኮሬጅ ኳሱን ልክ ለሊሃንድሮ ትሮሳርድ ወደ ግራ ሺፍት ሲያደርገው የዴክላን ራይስ ሩጫ በጣም አስገራሚ ነበር። ማርክ፣ ክፍት ቦታ ሽቷል። ክፍት ቦታ ላይ ለመድረስ ፍጥነት ተጠቅመዋል። ጊዜውን ጠብቆ አደገኛው ቦታ ላይ ተገኝቷል። ለዚህ ነው ተሻጋሪ ኳስ ማግኘት የቻለውና አንድ ከሳጥን ሳጥን የሚሮጥ ስድስት ቁጥር መች ወደ ተቃራኒ ሳጥን መሮጥ እንዳለበት መች ለራሱ ተከላካይ ሽፋን መስጠት እንዳለበት እጅግ አብዞት የተረዳው ዴክላን ራይስ በአእምሮ ልህቀቱና በፊዚካል ፊትነሱ ፍጥነቱን ተጠቅሞ ያስቆጠረው ጎል አርሰናል በክፍት ጨዋታ ያገኘው ጎል ነው። በጣም ድንቅ ጎል ነው። ይሄ በውህደት ከተመለከትከው ያንን ካገኘ በኋላ ደግሞ ጌሙን ማኔጅ ያደረገበት መንገድ አሰልጣኙን የበለጠ የሚያስደንቅ ነው። ማርክ የተጫዋቾች ለውጥ ነበረ። ብዙ ከጌሙ ጋር የማበድ ፍላጎት አልነበረውም። አርሰናል በዚህ ጨዋታ ማርክ ያለው የኳስ ቁጥጥር ድርሻን ብትመለከት በበርንሌይ ላይ ሊወስድ የሚገባው አይነት ልዩነት ያለው ሆኖ አታገኘውም። ሀምሳ አራት በመቶ የኳስ ቁጥጥር ድርሻ ነበረው አርሰናል። የጥንቃቄ ጨዋታ የበለጠ ጨዋታው የሚፈልገውን ነገር የተረዳ ቡድን የአርሰናል የዘንድሮ አደገኝነት ይመስለኛል። ማርክ ከኳስ ጋር የተለየ ኳሊቲ እያየን አይደለም። ማራኪ እግር ኳስ፣ ኢንዲቪጁዋል የተለዩ ስኪሎች፣ ተደጋጋሚ ጎልድል መፍጠር፣ ይህን እየተመለከትን አይደለም። አርሰናል ያልነበረውን ነገር ይዞ ነው በዚህ ውድድር ዘመን የመጣው የሚል እምነት አለ፣ ማርክ ዲፌንሲቭ ኦርጋናይዜሽኑ በጣም ድንቅ ነው። ለስኬት የሚያበቃ አይነት የተዋሃደ የመከላከል ኦርጋናይዜሽን አለው። ጫዋታን ማኔጅ የሚያደርግበት መንገድ በደንብ አሰልጣኙ በሊጉ የበለጠ እንደጎለበተ የሚያሳይ ብዙ ሩጫዎች ቀንሷል። በሁለተኛው አጋማሽ ማርክ ኢኮኖሚካል ፉትቦል ለመጫወት ሞክረዋል። ያንንም ማሳካት ችሏል። አርሰናል 426 የኳስ ቅብብል ድርሻ ነበረው። ከ493 አጠቃላይ ፓስ 426ቱ የተሳኩ ነበሩ። 86 በመቶ የሚሆነው የኳስ ቅብብል ስኬታማ ሆኗል። ለውጦች ለማድረግ ሞክረዋል። ማርክ ክሪስቲያን ኖርጋርድ ማርክ ዙሜ እንዲንቀይሮ ወደ ሜዳ ገብቷል። 77ተኛው ደቂቃ ላይ ኢንካፔ ካላፊዮሪን ነዋንሬ ኤቨሬቼዚን 72ተኛው ደቂቃ ላይ መጨረሻ ሉዊስ ኬሊን በትሮሳርድ ቀይሮ ለማስገባት ሞክረዋል። ሜካሎ ሞሬኖ አርባ ስድስተኛው ደቂቃ ለቪክቶሪያ ከረዥን ቀይሮ ሲገባ ተመልክተናል። እኔ ይሄኛው ምናልባት ዜናዎችን የመመልከት እድል ብዙ አልገጠመኝም በጉዳት የተደረገ ቅያሪ ነው የሚል እምነት የለኝም። ቪክቶሪያ ከረጅ የመጀመሪያ አርባ አምስት ደቂቃ ጥሩ ጊዜ ነው የነበረው፣ ጎል ማስቆጠር ችሏል። ቡድኑ ቀዳሚ የሚሆንበትን ለሁለተኛው ጎል መቆጠር የበለጠ እይታው ኳስ ያቀበለበት ጥራቱ የሚያስወድሰው ነው። ማርክ አስተዋጽኦ ነበረው ለሁለተኛ ጎል መቆጠር፣ እረፍት ላይ ግን ተቀይሮ ወጥተዋል። ምናልባት እኔ የማይክል እርቴታ የማጥቃት ላይ ያለው በተለይ ከ9 ቁጥር ጋር ተያይዞ ያለው ሁለተኛው ፕላኑ ሐሰተኛ 9 ቁጥር ብቻ ነው፣ ዘጠኝ ቁጥር የለውም። ማርክ ምናልባት እንግዲህ ጋብርኤል ጀሱስ ከጉዳት የበለጠ አገግሞ ገና ጃንዋሪ ላይ መቶ ፐርፎርማንሱ ጥሩ ሆኖ የሚል ነገር ካላነሳን እሱም እርግጥ ንጹህ ዘጠኝ ቁጥር የምትለው አይደለም ዘጠኝ ቁጥር ነው። ስለዚህ ፕሬሲንግ ማሽን ፕላን ቢዩ አስተኛ ዘጠኝ ቁጥር ነው ጨዋታ ይህን እድል የሰጠው ይመስለኛል። ሚካኤል ሞሬኖን በአስተኛ ዘጠኝ ቁጥር በሁለተኛው አጋማሽ ለመጠቀም የተለያዩ ነገሮችን የተመለከትንበት በአርሰናል እጅግ የተዋሃደ መከላከል በቆመ ኳስ አሁንም ጥንካሬውን ያሳየበት ክፍተቶችን ሲያገኝ በምን አይነት የተዋሃደ የመልሶ ማጥቃት ኳሊቲ ጎል ማስቆጠር እንደሚችል ያየንበት የዴክላን ራይስ ጎል ሲቆጠር ጨዋታን መቆጣጠር ወይ ማኔጅ ማድረግ ማለት ከኳስ ጋር ብቻ እንዳልሆነ የጨዋታን ቴምፖ ዝቅ አድርጎ የሚፈልገውን አሳክቶ መውጣት እንደሚቻል የተመለከትንበት ጨዋታ ነው። በአርሴናል በኩል የበለጠ የመጀመሪያው አጋማሽ እጅግ አስገራሚ ነው። ሚሊሻ ዘጠኝ ሙከራዎች፣ ሰባቱ ኢላማቸውን የጠበቁ፣ ስልሳ ሶስት በመቶ የኳስ ቁጥጥር። በርንሌ ምንም አይነት የጎል ማግባት ሙከራ አላረገም። ኦን ታርጌቱን እርዛው ኦፍ ታርጌት ወይም አጠቃላይ የጎል ማግባት ሙከራም የለም 37 በመቶ የኳስ ቁጥጥር አርሰናል። ብዙ ነገሩ በዚህ ረገድ ትኩረትን የሚስብ ነው። ከዛ ውጪ አጠቃላይ ጨዋታው ሲጠናቀቅ 13 ሙከራዎች ዘጠኙ ዳማቸውን የጠበቁ 56 በመቶ የኳስ ቁጥጥር የበለጠ ኳስ ተቆጣጥሮ መጫወት ይችል ነበር። ነገር ግን በርሌ አደጋ በማይፈጥርበት የሜዳ ክፍል ላይ አርሰናል ጨዋታውን ፈቅዶ ነበር። ለበርሌ ምንም አይነት አደጋ አብረን ነበር ጨዋታውን ስንመለከት የነበረው እና ቀኑን ሙሉ ጨዋታው ቢከናወን ራሱ በርሌ ጎላ አስቆጠረም ስንል ነበር። እውነታው ያ ነው። አጠቃላይ 447 ኳሶችን ተቀባብሏል ይሄ ተጨማሪ ጎሎችን ማስቆጠር ይችል ነበር፣ ግን ደግሞ ያስቆጠረው ጎል በቂ ነው። ዋናው ነገር ነጥቡን ከ22 ወደ 25 ከፍ ማድረግ ነው። በጣም የሶስተኛ ጎል ብዙ ዋጋ መክፈል አይጠበቅም። ያ በጣም ብስለት የተሞላበት ጨዋታ ነው የሚከተለው። ቡርኑ የበለጠ አደጋ የሚፈጠሩበትን ቦታዎች ሲቆጣጠርም ተመልክተናል። በህብረት ማጥቃት፣ በህብረት መከላከል ከዛ ውጭ ደግሞ አልፎ አልፎ ብቻ የመልሶ ማጥቃት እንቅስቃሴ ማከናወን። ተጋጣሚ የመጀመሪያ የጎል ማግባት ሙከራ ያደረገው በበርሌ በኩል ሰባሶስተኛው ደቂቃ ላይ ነው። ይሄ ትኩረትን ይስባል። በአጠቃላይ አራት ሙከራ አድርጓል በርሌ፣ ሁሉም በሁለተኛው አጋማሽ የተደረጉ ናቸው። አንዱ ብቻ ኢላማውን የጠበቀ ያን ያህል አስፈሪ ያልሆነ የጎል ማግባት ሙከራ ነውና፣ ከትልቅ ቡድኖች ጋር ሲጫወት እንዴት ኳስ መቆጣጠር እንዳለበት ያውቃል። ጎል ካስቆጠረ በኋላ ምን ማድረግ እንዳለበት ያውቃል። ከምንም በላይ ጎል ካስቆጠረ በኋላ ደግሞ ኮንትሮል እንግዲህ ባለፉት ሁለት ሳምንታት ይህን ጨዋታ ሳንጨምር ክሪስታል ፓላስ እና ፉልሃምን አንድ ለባዶ አንድ ለባዶ በሆነው ውጤት ነው ያሸነፈው። እና ሁለቱም ቡድኖች ተጋጣሚን ምን ያህል እንደሚፈትኑ ግልጽ ነው። ግን አንድ ለባዶውን አስጠብቆ የወጣበት መንገድ ሌላ ክሊንሺት፣ ምናልባት ጥናታዊ ጽሑፍ የሚፈልግ የሆነ እዚህ ቡድን ላይ ብልሸማርክ፣ በጣም በጣም የሚገርም የመከላከል ጥንካሬ ነው እየተመለከተን ያለ ነው። አርሰናል በኩል ግን ማርክ፣ ስጋት የሆኑ ነገር ከዛሬ ጨዋታዎች እና ካለፉት ጥቂት ጨዋታዎች ከጉዳት የተመለሰው ቡካዮ ሳካ የጥራት ውልክ ላይ ነው ወያለው መከራከሪያ ሳር ማንሳት የሚችል ፈርስታ ፊት ለፊት ተገናኝቶ ሳተ ኳስ ፊት ለፊት ከግብ ጠባቂ ጋር ተገናኝቶ ያልጠቀመበት ኳስ ጊዜ ነበረው። ያን ያክል ፕሬሽር አልነበረበትም። በቡካዮ ሳካ የጥራት ደረጃ እንደዚህ አይነት አስር ኳሶች ቢያገኝ በትንሹ ስምንቱን ዘጠኙን ወደ ጎልነት መቀየር ይኖርበታል። ማርክ ግብ ጠባቂው የሚገምተውን ውሳኔ ነው የወሰነው። ደግሞ ትንሽ ቀና ያለም ኳስ አይደለም። የበለጠ ለግብ ጠባቂው ድል ሰጥቶታል። ከዛ በኋላ አጠቃላይ በጨዋታ የነበረውን ፐርፎርማንስ ስትመለከት ቡካዮ ሳካ ቡድኑ እያሸነፈ ስለሆነ አንዳንድ ተጫዋቾች እድለኛ የሆኑ ይመስለኛል። ማርኪ አልተቸገረም። ቡድኑ በደንብ ጨዋታን እየተቆጣጠረ የጎል እድል ሳይፈጠርበት፣ ጎል ሳይቆጠርበት ጨዋታ ሶስት ነጥብ እየሰበሰበ ነው ያለው። ስለዚህ ኢንዲቪጅዋል ስለ ተጫዋቾች ጥሩ ያልሆነ ጊዜ ለማንሳት ብዙ እድል ያለ አይመስለኝም ግን ጅግ ጥራት ያለው ተጫዋች ከመሆኑ ጋር በተያዘ የቡካይ ውሳካ ጥቂት ሳምንታት ከጉዳት ከተመለሰ በኋላ ከጉዳቱ በፊት የምናውቀውን ያንን አስፈሪ ቡካይ ውሳካ እየተመለከትን አይመስልኝም። የእሱ መመለስ ደግሞ የበለጠ አርሰናልን በጨዋታ ውስጥ አደገኛ ያደርገዋል። ከየትኛውም የአርሰናል አታኪንግ ሰሪ ላይ ከሚጫወት ተጫዋች በጥራት እጅግ የላቀው ተጫዋች ከመሆኑ ጋር በተያያዘ እና የቡካይ ውሳካ ከዚህ ከፍ ያለ ፐርፎርማንስ ለአርሰናል የበለጠ ወደ ስኬት ለሚያደርገው ጉዞ አስፈላጊ ይመስልኝ። ያ ከምንም በላይ እንግዲህ ትላንት በነበረን ፕሮግራምችን ለሚሊሻ ስንገልጽ እንደነበረው ቡድኑ በክፍት የጨዋታ እንቅስቃሴ ጎል ማስቆጠር ካልቻለ በቆመ ኳስ ጎሎችን ያስቆጥራል ስንል ነበረ። እስ በዛ ጉዳይ ዙሪያ ትንሽ ማንሳት ይኖርብናል። የበርላይ ስጋት በአርሰናል ላይ ሊፈጥር የሚችለው የነበረው ነገር ተከላክሎ በመልሶ ማጥቃት እንቅስቃሴ፣ ያንን በካውንተር ፕሬሲንግ አርሰናል በሚገባ መቆጣጠር ችሏል። ኢቭን ያን ያል አደጋም ከመሀል ሜዳ ማለፍ አልቻሉም። ሁለተኛው ነገር የቆመ ኳስ ስጋት ነበረ። ያንንም በሚገባ ተቆጣጥሯል። እድልም አልሰጠውም አርሰናል የቆመ ኳስ እንዲያገኝ። ጨዋታው ኒቱራላይ ያዝ ያደረገበት መንገድ እጅግ በጣም ድንቅ ነው። ሶስተኛው አርሰናል ያው የቆመ ኳስ አሁንም ያስቆጠረ ነው የሚገኘው በኒኮላ ዦቨ ዘመን ሰባኛው እንደዚህ አካባቢ ነው። ያ ማርክ ፍራስትሬሽን ሚኖር ይመስለኛል። አሁን በተቃራኒ ቡድኖች አርሰናል ከየትኛው አቅጣጫ የቆመ ኳስ በሚያገኝበት ወቅት የማዘን ምትም ሊሆን ይችላል። የቅጣት ምት አርሰናል የቆመ ኳስ አድቫንቴጅ የሚያገኝባቸው እያንዳንዱ አጋጣሚዎች አሁን ለተቃራኒ ቡድን መከላከል ስጋት ይመስለኛል። ይሄ የበለጠ አርሰናል ጠንካራውን ጎን አገኘ የሚል ሳጥን ውስጥ ያለ መረበሽ ከተቃራኒ ቡድን የምንመለከት ይመስለኛል ማርክ። እያንዳንዱ ቡድን እንግዲህ እኛ እድሉን ባገኘን ቁጥር የአርሰናል ከጨዋታ በኋላ ትንታኔዎችን በሰራንባቸው አጋጣሚዎች ሁሉ የአርሰናል አንደኛው ጠንካራውንና ዋነኛውን ብዙ ጎል እያገኘበት ያለውን የቆመ ኳስ ጉዳይ እያነሳ ነው። በእኛ ሌቭል ይህንን መረዳት ከተመለከት በእነሱ ደረጃ በተጋጣሚ ደረጃ አርሰናልን የሚገጥሙ ቡድኖች ለሳምንት አርሰናልን ከማግኘታቸው በፊት ባሉ የልምድ ፕሮግራማቸው እጅግ ትኩረት አድርገው የሚሰሩት የቆመ ኳስ ላይ እንደሆነ እዛ መገኘት የሚጠበቅብን አይመስለኝም። ይህን ለመረዳት ግን ሊቋቋሙት አልቻሉ ጎል እያስቆጠረ ነው። አሁንም የቆመ ኳስ ምናልባት አብረን እየተመለከት ነው። የማዘን ምቱ ማስወገድ የሚችሉበት እድል ነበረባቸው፣ እድል ነበራቸው የበርሌተች ከተገኘ በኋላ ግን ሊቆጠር እንደሚችል ግምታችንን ስናስቀምጥ ነበር፣ ና ያ ነው እውን የሆነው፣ ወደ ጎልነት የተቀየረውና አርሰናል በእርግጠኝነት የቆመ ኳስ ድሪሉ ወይም ደግሞ የቆመ ኳስ የልምምድ ፕሮግራሙ የበለጠ ተጫዋቾች እያመኑት ከኒኮላ ዦቨ ጋር ብዙ ጊዜያቸውን የሚያጠፉበት አንድ የልምምድ ፕሮግራማቸው እንደሆነ እርግጠኛ መሆን ይቻላል። ማርክ አሁን ብዙ እያተረፉበት ነው። ሌሎች ቡድኖች ደግሞ አርሰናል ጠንካራውን ጎን እንዳይጠቀም በትኩረት የቆመ ኳስ ላይ ዝግጅት እንደሚያደርጉ ጥርጥር የለው። ግን አርሰናል ጎል እያስቆጠረ ነው፣ ሊያስቆሙት አልቻሉም። ማርክ እዚህ በቀጣይ አርሰናል በሚያደርጋቸው ጨዋታዎች የተቃራኒ ቡድን አርሰናል የቆመ ኳስ በሚያገኝበት ወቅት ሳጥን ውስጥ ያለ አለመረጋጋት ወይም ደግሞ መረበሽ አርሰናልን እንደገና ተጠቃሚ ሊያደርገው የሚችልበት እድል ሰፊ ይመስለኛል። ማለት በሳምንቱ አጋማሽ በቀላሉ ነው ብሬገኒ ዶቫል ቤንን ሁለት ለባዶ ያሸነፈው። ከዛ ቋሚ 11 የ9 ተጫዋች ቅያሪ አድርጎ መግባቱ ምን ያህል የተረፈረፈ ስኳድ እንዳለው በትክክል ማሳያ ነው። አርሰናል ማሸነፉ ተቀጥሎ ነጥቡ ነው 25 አድርሷል። በቀጣይ እንግዲህ በሳምንቱ አጋማሽ የሻምፒየንስ ሊግ ጨዋታ ነው የሚያከናውነው ከሜዳ ውጪ ከስላቪያ ፕራጋ ያንን ተከትሎ እንግዲህ ቀጣይ የፕሪሚየር ሊግ ጨዋታውን ከሰንደርላንድ ጋር ያከናውናል። ቅዳሜ ምሽት ሁለት ሰዓት ተኩል የሚከናወን ጨዋታ ነው በስታዲየም ኦፍ ላይት። ተመሳሳይ ሌላ ፈተና ሊሆን ይችላል፣ አዌይ ጌም ግን ደግሞ አርሰናል ፎርሙላውን ያገኘ ይመስላል። የአርሰናል ደጋፊዎች ዛሬ የምንተሰማችው አርሰናል ከአስር ጨዋታዎች በኋላ አምስት ነጥብ ጥሎ በሊጉሬጃስን ደረጅ በሀያ አምስት ነጥብ አናት ላይ ተቀምጧል። ከ22 ዓመት በኋላ የሊጉን ዋንጫ ለማንሳት ዘንድሮ ወይም መቼ የሚያለ ነው የሚገኘው ይህንን ወርቃማ ድል በሚገባ ይጠቀማሉ ወይ በቀጣይ አብረን የምንመለከት ይሆናል። ሀሳብ አስተያየት አድርሱን፣ እንደዚሁም ሰብስክራይብ አድርጉ። ስላዳመጣችሁን ከልብ ከልብ እናመሰግናለን።